የመጀመሪያዎቹ ክርስቲያኖች ክርስቲያኖች ተብለው የሚጠሩት የት ነበር? የክርስቲያን የሚለው ቃል ለመጀመሪያ ጊዜ ጥቅም ላይ የዋለው በጥንቷ አንጾኪያ ከተማ ነበር። እሱም በሮማ ግዛት በሶሪያ ግዛት ውስጥ ትገኝ ነበር። አሁን የዛሬዋ ቱርክ አካል ነች። ይህ ክስተት በሐዋርያት ሥራ 11፡26 በአዲስ ኪዳን መጽሐፍ ቅዱስ ውስጥ ተመዝግቧል። አንጾኪያ በሮም ግዛት ውስጥ ካሉት ትላልቅ ከተሞች አንዷና የንግድ የባህል እና የሃይማኖት ዋና ማዕከል ነበረች በልዩነት እና ግልጽነት ምክንያት ለጥንታዊው የክርስትና እምነት መስፋፋት ጉልህ ስፍራ ሆነ የጥንቶቹ የኢየሱስ ተከታዮች መጀመሪያ ላይ ደቀ መዛሙርት አማኞች ወይም የመንገድ አባላት በመባል ይታወቃሉ እነዚህ የማዕረግ ስሞች አኗኗራቸውን እና ለኢየሱስ ትምህርቶች ያላቸውን ቁርጠኝነት ያንጸባርቃሉ። ነገር ግን በአንጾኪያ የአሕዛብ አይሁዳውያን ያልሆኑ አማኞች ቁጥራቸው እየጨመረ ሲሄድ፣ የውጭ ሰዎች በተከተሉት በክርስቶስ ስም ይለዩዋቸው ጀመር ስለዚህም የክርስቲያን የክርስቶስ ተከታይ ማለት ነው የሚለው ስም የተጀመረው አማኞች ለራሳቸው ከሰጡት ስያሜ ይልቅ የሌሎች መለያ ነው። መጀመሪያ ላይ የክርስቲያን የሚለው ቃል በፌዝ ወይም በሽሙጥ ጥቅም ላይ ሊውል ይችላል፣ ነገር ግን ከጊዜ በኋላ የማንነትና የክብር መለያ ሆነ። የአንጾኪያ ቤተ ክርስቲያንም ልዩ ነበረች ምክንያቱም ሆን ተብሎ እንደ ጳውሎስና በርናባስ ያሉ ሚስዮናውያን ወንጌልን ለማስፋፋት የላከች የመጀመሪያዋ ነበረች። ይህ የተልእኮ አስተሳሰብ ያለው መንፈስ የክርስቲያን የሚለው ቃል ከአንጾኪያ አልፎ እንዲስፋፋ ረድቶታል። እምነቱ ወደ ዓለም አቀፋዊ እንቅስቃሴ እያደገ መሆኑን አሳይቷል፣ ከአሁን በኋላ በአይሁዶች ሥሩ ብቻ አይወሰንም። ዛሬ፣ የክርስቲያን የሚለው ስም በዓለም ሁሉ ይታወቃል፣ ነገር ግን በአንጾኪያ መጀመሩ የቤተ ክርስቲያንን ትሑትና የመድብለ ባህላዊ መሠረት ያስታውሰናል። የጥንቷ ቤተ ክርስቲያን ከተለያዩ ብሔሮች፣ ቋንቋዎችና አስተዳደግ የመጡ ሰዎችን እንደምትቀበል ያሳያል። ይህ ልዩነት በኢየሱስ መልእክት ወደ ዓለም ሊደርስ የሚችል ጠንካራና የተዋሃደ አካል እንዲፈጠር ረድቷል። በአንጾኪያ ያለችው ቤተ ክርስቲያን ሰዎች በእምነት ደፋር ሲሆኑ እና ለእግዚአብሔር ምሪት ክፍት ሲሆኑ ለሚሆነው ነገር እንደ ኃይለኛ ምሳሌ ትቆማለች።